የቤተክርስቲያናችንን እምነት ከመንቀፍና የቅዱሳንን ቅዱስ ስዕል በአደባባይ በአደባባይ እስከ መቅደድ ተደርሷል። ለከባዱ ሰልፍ ተዘጋጁ። በመጨረሻም ብፁዕ አቡነ ማቲያስ ዘመታቸውን ሰበሩ። ብፁዕነታቸው ምን ብለው ተናገሩ? ሕዝቡስ ለምን አለቀሰ? መረጃዎችን አጋራችኋለሁ። ትናንትና ዕለት ዩኒቲ አካባቢ ላይ ሁለት አደገኛ የተባሉ የመኪና ሌቦች የፌዴራል ልብስ አስመስለው እንደዚህ እንደምትመለከቱትም የፌዴራል ልብስን ለብሰው በቀጥታ አንድ ዲዛይር የምትነዳ ሴትየሆንም ከመኪና አስወረደው መንገድ ላይ ከጣላ በኋላ መኪናዋን ይዘውባት በሚሄዱበት ሰዓትም በአዲስ አበባ ቦሌ ክፍለ ከተማ ልዩ ቦታው ዩኒቲ አካባቢ ፌዴራል ፖሊስ ልብስ የለበሱ ግለሰቦች የተፈጸመው ዝርፊያ በርካታውን ሕዝብ አስደንግጧል። ታዲያ እነዚህ ሰዎች ማምለጣቸው የተነገረ ሲሆን በዙሪያም መረጃዎችን አጋራቸዋለ። ድምፃዊ ዘሪቱ ከበደ በቅርቡ ባወጣቸው የባዮግራፊ መጽሐፏ ላይ ከብዙ ወንዶች ጋር መተኛቷል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 ትናንትና ሳይተዋወቅ እግር ተጣጥሮ በመደብ አልጋ ተቀብሎ እርጎውን ሰጥቶ እንጀራውን ሰጥቶ የተቀባበለ ማህበረሰብ ዛሬ እንደ ጠላት እንዲተያይ ሲሆን ለምንድን ነው ተብሎ እንዴት አይጠየቅም? ምንድን ነው የተፈጠረው? ሴሰኛ ትውልድ በመዝሙር ልደንስ የሚል ሊገለባበጥ የሚል እግዚአብሔር ቤት ውስጥ ቁጭ ብሎ ዓለምኛ ልኑር የሚል በሀቅ በመቆም ሐሰተኛ ነቢያቶችን ከኢትዮጵያ ምድር ለማጥፋት ብሎም ትውልድን ለማዳን ደከመኝ ስለችኝ ሳይል የሚለፋው ፓስተር ቸሬ ያስተላለፈው መልእክት ብዙዎችን እንባ አራጭቷል። ቸሬ ምን ብሎ ነው በጋራ እንቃኘዋለን። ፍሪ ክርስቲያን ታደለ፣ ፍሪ ክርስቲያን ታደለ። ተጠያቂ ነው ተጠያቂ ተጠያቂ ናቸው። በመጨረሻም አሳዛኝ ሰበር መረጃ ጉምቱ ፖለቲከኛ የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጠና ታሞ ሆስፒታል መግባቱ ተሰማ። ለነፍስ እየታገለ ሆስፒታል ከተወሰደ ሁለት ቀናትን ቢያስቆጥርም ማንም ስለዚህ ጉዳይ ተንፈሻ አላለም። ለመሆኑ አሁን ክርስቲያን በምን አይነት ሁኔታ ላይ ይገኛል? በስዊድን ለክርስቲያን ድምጽ የሚሆን ኢትዮጵያንም ከዕለት ወደ ዕለት እየተበራከቱ መጥቷል። ጉዳዩም ዓለም አቀፍ ሊሆን እንደሚችል በርካታ የስዊድን ሚዲያዎች እየተቀባበሉት ይገኛል። በዙሪያም መረጃዎችን አጋራችኋለሁ። ሰላም ሰላም፣ በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ ነውን በዘርቁታችን እጅግ በጣም ቁም ነገር አዘለ ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ የቤተክርስቲያናችንን እምነት ከመንቀፍና የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሰዋል። በመጨረሻም ብፁዕነታቸው ዝምታቸውን ሰብረው ይህንን ተናገሩ። ሰምተን እንዳልሰማን አይተንም እንዳላየን ከዛሬ ነገ ይሻላል ብለን ዝም ብንልም ነገሩ ከመሻሻል ይልቅ በእጅጉ እየተባባሰ ነው። ሀገር መስርታ ትውልድን ገንብታ ፊደልም ቀርጻ ያስተማረች ቤተክርስቲያን ዛሬ የማንም መቀለጃና መፈንጫ ሆናለች። ስለ አድኖ የሚቀዳዱትም አካላት ህገ እርምጃ በአግባቡ ስላልተወሰደባቸው የልብ ልብ ተሰምቷቸው ይኸው ዛሬ ብዙ ስርዓት አልበኞች ተፈጥሯል ሲሉ ንግግራቸውን ቀጠሉ። በስመ ተሃድሶ የሚደረገው እንቅስቃሴ እኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስነ ስርዓተ አምልኮ በመጠቀም ቤተ ክርስቲያናችንን በአደባባይ እየተደፈረ ይገኛል። በጾነታቸው አስቀጥሎ መዛሬ ላይ በስመት አድሶ ብዙ ጥቅመኞችና ይሁዶች እኮ ያላማን አንግበው የታላቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነዋያ ቅድሳት ልብሰ ተክኖ ብሎም ስርዓተ አምልኮች በመውሰድ የማትደፈረዋን ቤተክርስቲያናችንን ደፍሯታል። ይህን መመለከት ታዲያ እኔን ጨምሮ መላው ህዝበ ክርስቲያኑን ያስቆጣ ድርጊት ነው። ስለሆነም የሚመለከተው አካል ህገ መንግስቱን በሚጥሱ አካላት ላይ ተከታትሎ እርምጃ እንዲወስድ ጥያቄን አቅርበዋል ብፁዕ አባታችን ቡራኪዮት። ዩኒቲ አካባቢ ላይ ሁለት አደገኛ የተባሉ የመኪና ሌቦች የፌዴራል ልብስ አስመስለው እንደዚህ እንደምትመለከቱትም የፌዴራል ልብስን ለብሰው በቀጥታ አንድ ዲዛይር የምትነዳ ሴትዮን እነዚህ በምስሉ ላይ የምትመለከቷቸው ሁለቱ ወጣቶች የፌዴራል ፖሊስ ልብስንና እና መለያውን በማድረግ በአንዲት ዲዜር በምትነዳ ሴት ላይ የፈጸሙት የመኪና ስርቆት በአሁኑ ሰዓት የበርካቶችን ትኩረት ስቧል። ጉዳዩ እንዲህ ነው። እነዚህ ወጣቶች ፌዴራል መስለው በመንገድ በመቆም የመኪናዋን አሽከርካሪ ዳርያዥ ወንጀል ሰርተሻል በማለት ስልኳን፣ ብሯን ብሎም መኪናዋን ወስደው ሊሰወሩ ሲል አንድ የትራፊክ ፖሊስ ይመለከታቸዋል። የትራፊክ ፖሊሱም ሞተሩን በማስነሳት ሌቦቹን በመከታተል ለአስጨራሽ ትግል አድርጎ በህግ ቁጥጥር ስር እንዲውሉ አድርጓል። የትራፊክም በአሁኑ ሰዓት ከፍተኛ ምስጋና እየጎረፈለት ሲሆን፣ ሌሎችም ገንዘብ ለሚቀፍሉ ትራፊኮችም አርአያ ይሆናል ተብሎ ይገመታል። ታዋቂዋ ድምፃዊ ዘሪቱ ከበደ በቅርቡ ባወጣቸው የባዮግራፊ መጽሐፏ ላይ ከብዙ ወንዶች ጋር መተኛቷል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 ኢየሱስን ያገኘሁት በሙዚቃ ስቱዲዮ ከነ ኤልያስ መልካ ጋር እየሰራሁ በነበረበት ወቅት ነው በሚለው ንግግሯ ትልቁን ስህተቷን አዱ ብላ ትጀምረዋለች። አርቲስት ዘማሪት ዘሪቱ ከበደ ታዲያውን በቅርብ አንድ መጽሐፍን ያሳተመች ሲሆን የመጽሐፉ ርዕስም ከልጅነት ወደ ልዩነት ስትል ሰይመዋለች። በዚህ መጽሐፍ ላይም በርካታ የአርቲስቷ የወጣትነት ህይወቶቿ የተዳሰሱ ሲሆን በዚህም ዘሪቱ ከበርካታ ወንዶች ጋር ትወጣ እንደነበርና በመጨረሻም ልጆችን ከወለደችለት ሰው በፍቅር እንደወደቀች ትናገራለች። አንድ የመጽሐፉ ክፍሌም እኔ ወንዶችን በምፈልገው መንገድ ቀለበት ውስጥ አስገብቼ ዘውሯቸዋለሁ ተቀቅሜም ሳበቃ እተዋቸዋለሁ። በኋላ ላይ ግን ያገኘሁት ወንድ ከሌሎቹ ተለየብኝ። እንዳሻኝ ልነዳው ልጋልበው አልቻልኩም። አብዝቶ ስሜቱን ይቆጣጠራል። እኔ ባሰብኩት ሲሆን በራሱ መንገድ እኔ እሳቤም ይመራል። በመጨረሻም አሸነፈኝ፣ እጄንም ሰጠሁት። በመሸነፍ ብቻም አላበቃም። ልጆችንም ወለድኩለት። ደስ የሚል ጣፋጭ ጊዜያትንም አሳልፍን። በመጨረሻም ግን በራሴ ያለው ስትል በምትናገርበት በዚህ መጽሐፍ ላይ ህብረተሰቡ በሁለት ጎራ ተከፍሎ እየተነጋገረበት ይገኛል። ገሚሱ ዘሪቱ የጻፈችው መጽሐፍ ዝሙትን የሚቀሰቅስ ሰውነትንም የሚያሞቅ ስራ ነው፣ ይህንን አጢአቷን ለንስሐ አባቷ መናገር ሲጠበቅባት ለአደባባይ አውሏለች፣ ይህ አግባብ አይደለም ሲሉ የተናገሩ ሲሆን፣ ሌሎች ደግሞ ዘሪቱ ለሌሎች መማሪያ እንዲሆን አስባ ነው ከመክፋት አይደለም ሲሉ ተናግሯል። በዙሪያ የእናንተ ሀሳብ ምንድን ነው? ኮሜንት ላይ ጻፉልኝ። ትናንትና ሳይተዋወቅ እግር ተጣጥቦ በመደብ አልጋ ተቀብሎ እርጎውን ሰጥቶ እንጀራውን ሰጥቶ የተቀባበለ ማህበረሰብ ዛሬ እንደ ጠላት እንዲተያይ ሲሆን ለምንድንነው ተብሎ እንዴት አይጠየቅም? ምንድን ነው የተፈጠረው? አይደለም፣ ኢትዮጵያዊ የሌላ ሀገር ዜጋ መጥቶ ተቀብሎ ቤቱም ያስተናግድ ቱሪስቶችን አስተናግዶ ቤቱ አስገብቶ አብልቶ አጠጥቶ አስደማሚ ማህበረሰብ ከሌለው ነገር ሰጥቶ ሚኖር ማህበረሰብ ነበረ። ምንድነው ይሆን ነው ብሎ ይጠየቃል። እግዚአብሔር ምንድነው ይነካን? ምንድን ያገኘን? ምን ሆነ ነው ተብሎ ይጠየቃል። ትናንት ሳይተዋወቅ በክብር ተቀብሎ እንጀራውን ሰጥቶ አልጋውንም ለቅቆ በረከት ለማግኘት የሚሮጥ ትውልድ ዛሬ መጥፋቱን ሳይ በእጅጉ አዘንኩ። ቆይ ግን ምንድን ይነካን? ሁሉ ነገር እየተፈጠረ ያለው እግዚአብሔርን የማያውቅ ቢያውቅም እንኳን ከቃሉ ይልቅ የስጋውን ተድላና ደስታ የሚያስብ ትውልድ ስለተፈጠረው ነው ሲል እውነቱን በመናገር ህዝቡን ያስለቀሰ መልእክቱን አስተላልፏል። ዛሬ ላይ ህዝብ በብሔር ተባርኖ ከሰውነት ይልቅ የገሌ ጎሳ የገሌ ዘር ነው ያለ ፈጣሪ የሚወደውን ስራ ይሰራል። የሰው ልጅ ክቡር በእግዚአብሔር አርያና ምሳሌ የተፈጠረ ድንቅ ፍጥረት ሲሆን ይኸው ዛሬ ከጥቂት ፖለቲከኞችና ባለስልጣኖች ሴራና ደባ ተከፋፍሎ ሲብላለ ውሉ ያድራል። ብቻ ግን ፈጣሪ አምላክ ሰላሙን፣ ፍቅሩን ያውርድልን፣ የድሮ አባቶቻችን ዘመንን ይመልስልን። ፍሪ ክርስቲያን ታደለ ክርስቲያን ታደለ ተጠያቂ ኖት፣ አከብሮታለሁ። ተጠያቂ ኖት፣ ተጠያቂ ናችሁ፣ እያንዳንዳችሁ ፖለቲከኛ፣ የህዝብ ተወካዮች ምክር ቤት ሳባሏ ተው። ክርስቲያን ታደለ ለእውነት ስለ ቆመ ብቻ የታሰረ ጀግና ኢትዮጵያ ነው ሲሉ ይናገራሉ። ነገሩ እውነት ነው። ለዚያም ነው ወንጀል ሰርታል ተብሎ ቢታሰርም ጥፋቱ የእውነት ሆኖ ስላልተገኘ ይኸው ያለ ፍርድ ሁለት ዓመታቶችን አስቆጥሯል። ክርስቲያን ላይ ደፍሮ በአሰት የሚፈርድ ዳኛ ጠፋ። ግን ደግሞ ይኸው በማመላለስ ብቻ ጊዜውን በስር እንዲያቃጥል አደረጉት። ታዲያ ቤተ ሳቢያ ከሁለት ቀናቶች በፊት ጀግናውና ቆራጡ የህዝብ ድምፅ የሆኖ ክርስቲያን በመጀመሪያው ኦፕራሲዮን ያደረገው ህክምና ክትትል ጥሩ ስላልነበረ ተጀመረ ዳግም በጠና ታሞ በአምቡላንስ ተጭኖ ወደ ሆስፒታል ተወስዷል። ይህ ሁሉ ሲሆን ግን ማንም አያውቅም ነበር ቤተሰቡን ጨምሮ። ታዲያ በዚህ ሐቀኛ ሰው ላይ የደረሰ ያለው ግፍና ሰቆቃ በሀገር ውስጥ ብሎም በስዊድን በርካታ ህዝብ በመቃወም በአደባባይ ወጥቷል። ታዲያ በኢሳትም የስዊድን ሚዲያዎች ስለ ክርስቲያን ጉዳይ ዘገባን በመስራት ነገሩን ዓለም አቀፍ አድርጎታል ሲሉ ጋዜጠኛው ያየሰዎሽ መልስ በዘገባው ተናግሮታል። ፍትሕ ለሐቀኛው ክርስቲያን ታደለ በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ